እዚህ መናገሩ ራሱ ሞራላለሽ አለሽ። እንዴት እዚህ ደረጃ ላይ ደረስሽ ይመስልሻል? በይ ነገርኛ። እንደዚህ እኮ ማለት ፈልጌ አይደለም። ኧረ ታዲያ ምን ለማለት ነበር የፈለግሽ? እንደዚህ እኮ ለማለት ፈልጌ አይደለም። ትሰምኛለሽ እማዬ? አንቺ ምሰለውን ኃጢአት እያየው ሽሽ ከአንቺ ጋር እየኖርኩ ነው። ቆይ አባቴ በወጣበት እንዳይመለስ ስላደረግሽ ነው። የዛ የማይረባ ልጅ የምትይ አባቴን ማምናት የገደለችው እኔ እንደዚህ የመናገር መብት ይበል። ተይ እባክሽ። መብት የለኝም ታዲያ? እንዴት መናገር ነው መብት ነበር ይ የማበላ የማጠጣ እንዲሁም የምትሠራውን ስራ የሰጠው ከሁሉም በላይ ደግሞ ከማንም በላይ እንድትሆን አድርጌ ያኖርኩ ከ እውነት፣ ለካ አንቺ ያቺን እታኖሪ። በዚህ የረካሽ ስራሽ፣ ቀኑ ያለፈበት ምርቶች ሀገር ውስጥ እያስገባሽ ህዝብ ለምትጨርሽበት ስራሽ፣ ወይስ አደንዛዥ ህዝብ መታዘዋወሪበት ወይስ ደግሞ ሴቶችን በሚያሳዝን ሁኔታ ዲያራ የአባቷ ገዳይ የራሷ እናት እንደሆነች በር ላይ ቆማ ሁሉንም ነገር በመስማት ራሷን ሳተች። ዲያራ ሰላም ሰላም። ጤና ይስጥልን። ውድና የተከበራችሁ የተማሪ ቤተሰቦች እንኳን ደህና ናችሁ፣ በሰላም መጣችሁ። ሀርግ ክፍል መቶ አንድ ዛሬ ተለቀቀ ማለት ነው። እንግዲህ ወደኋላ እንዳያችሁት መግቢያ ቪዲዮ ላይ እናቱን ተናግሮበት ዳኪ ስልክ ሲደውል እናቱ ተደብቃ ሄዳ ጉሊት ተቀምጣ፣ የልጁን የአቤልን ድምፅ ሲሰማ በጣም የወንድ ትንሽ የለውም ተናዶ በስሜት ላይ ሆኖ እየሮጠ ነበረ፣ ወደ እናቱ ጋር የሄደው። ወደ ሳም ሲሄድ አቤልን እያየዋል። አቤል ሳያየው ከኋላ ተደብቆ ኮሪደር ላይ ሆኖ እሱም ለመያዝ ነበር የተገደደው የዚህ ጊዜ እሱ አቤልን በመያዝ ከድንገት እየተናገሩ አንገት ለአንገት ተያይዘው ከኋላ ወይዘሮ ገኒ ትመጣለች ወይዘሮ ገኒ መታም እንግዲህ ልትገላግል አንተ ልጅ ልጅን ብላ ዞር በል ሄድ ስትለው አንቺም እሱም ጥፉ ከዚህ ብሎ የሚሆን አማርኛ ሲናገራቸው፣ የዚህ ጊዜ እናትየዋም እገኔም አንተና አንተ ጨንላቅ አንተ ስምትለን የሚለች እና በንዴት መልሶ ዳጊም አንገቱን ይዘዋል። የዚህ ጊዜ እየተከራከሩ እየጣሉ እያለና ልጅ ብላ ልጇን ታቅፋ ገንዬም ይዛ ትሄዳለች ማለት ነው እንግዲህ ገኒም ይዛ ትሄዳለች አቤላም ማን ነው ዳግም ወደነ ወደ አጎቱ ወደ ቤኒ ጋር በመደወል ቤኒም እንግዲህ ሲደወልለት ወደ እነሱ ነበረ የጠፉ ብሎ የመጣው ማለት ነው ያ ጊዜ ወይዘሮ ገኒም የሄደችበትን ሲያውቁ ቤኒና ቤኒና ናታንም ተጨምሮ እየሮጡ ይመጣሉ። ምክንያቱም አቤል ማለት በጣም ሰይጣን የሆነ ነው፣ ቢኒን ያስቀቃይ ልጅ ነው። በቃ የአንድ ብስ ሰምቻለሁ ብሎ ነበረ ለቢኒ ላጎቶ የነገረው። የዚ ጊዜ እየሮጡ ሲመጡ ወይዘሮ ጎኔ ጉሊት ጋር ተቀምጣ እያገኟታል። ለምን ወጣሽ ብሎ በጣም ይቆጣታል። ዳጊም ማለት ነው የዝጊዜ ። ጊዜ ሁሉም ይቆጣታል ይሄን ስራ እንደሚሰራ ደግሞ ናታን አያቅም ነበረ ለምንድን ነው ለምን እያለ ሲቆጣት በቃ እኔ ልጄ እንደ እንጀራ ራበችኝ በቃ ልጄን ለማየት ነው እኔ በሽታዬ እኔም ልጄ ናት ሳለት ሳየዋት እድናለሁ አልታመንኩም እሷን ካየሁ በማለት እንተነግራቸዋለች ይሄ ጊዜ እነሱም በቃ

በጊዜው ሁሉም ይሆናል። ሌላ ሳሚያቼ መቼ እያለች ትቆጣለች። ገኒም ገኒም ስትቆጣ ሁሉም ይቆጧልና ተቆጥተው ወደ ቤት ወደ ቤቷ ሌላ ስራ ትሰሪ ያለሽ እንጂ እዚህ ጉሊት አትቀመጭም፣ ሌላ ምርጥ ስራ ፈልግልሻለሁ ይላታል። ናታንም ማለት ነው። እሷ ግን ስራው መጣ ሳይሆን በዛ ስታልፍ ልጇን ለማየት እናት ለልጇ የምታደርገው እንትን ነው ማለት ነው። አይታ ስለማታቅ ናፍቃኛለች፣ ጨፍ ልጄ እያለች ነው ያለችው እና ተቆጥተው ይዘዋት ወደ ቤቷ ይገባሉ፣ ይመለሳሉ ማለት ነው። እንግዲህ ወደ ዳያራ እናት ደግሞ ስንሄድ እየዳያራ እናት ልጇን እንግዲህ ናሆምን አንተ የዛ ሰውዬ ይህን ትልሽ ሆነ ስትለው፣ እየዚህ ጊዜ በንዴት እና በስሜት የኔን አባት ነው እንደዚህ የምትይው እንደ ወጣ እንዳስቀረሹው የምዘነጋ መሰለሽ ብሎ በስሜት ይናገራታል። የዚህ ጊዜ ልጇ ደግሞ ዲያራ ከትምህርት ቤት ሳትሄድ ወደ ቤት ስመጣ ይህን ሁሉ ጉዳት ታቀምና ቁማ እያዳመጠቻቸው ነበር። የዚህ ጊዜ ሲጨቃጨቁ ዲያራም የአባቴን የገደለችውን ማየናት አባይም ማለት ነው በማለት ጭንቅላቷን ይዛ የምሰማውን ማመን አቅቷታል። ተነስታ ነው የሄደችው ማለት ነው። ናሆም እንግዲህ እየተጨጋጨቀ ከእናቱ ጋር አንቺ እኮ በጣም በሐጢያት የጎደፍሽነሽ ሴቶችን ይሄንን አሸሽ ነገር አምጥተሽ ነገር አምጥተሽ የማላቅ መሰለሽ ብሎ ከደበቀችበት ፖርሰዋን ሻንጣ ታስቀመጠይበት አንስቶ ይጥልባታል። የዚህ ጊዜ እናትየዋ ያለ የማያውቅ ነበረ። ሁሉን ነገር በድብቅም ቀሚ ይመስላል። ተናደደች። ያን ነገር ብትናረገኝበት እኮ እንደዚያ አይደለም በቃ የምትሆነው ጠፋባት። የዲያራ እናት ማለት ነው። የዚህ ጊዜ እሱን በታተነባት የእጹን እንትን ማለት ነው። የእጹን መድኃኒት ሲበታተንባት ተናደደች ማለት ነው። ከዚያ እሱን ይደወልላታል ስልክ ስልክ ሲደውልላት ሹፌሩ ልጅሽ ዲያራ ትምህርት ቤት ዛሬ አልሄደችም ጠፋችብኝ ይላታል። ምን ማለት ነው ጠፋችብኝ ማለት እንዴት አልነገርከኝም? ስትል አይ የፈለግኳት ቤት የመጣች መሰለኝ ትምህርት ቤት መሄድ አልፈልግም ብላ ውርጃት ነበረ ብላ የታባቷ እንደሄደ ትናገራታለይ በማለት እሷን በስሜት እና በንዴት የዳያራ እናት ትጮኋለች። የዚህን ጊዜ የዳያራ እናት ይሄንን ሌላ ቦታ ለናታን ትደውልለታለች። ናታንም እያነሳና ናታንም እንግዲህ ዳያራ ታፈቅረዋለች እሱ ጋር በፊት ደውላ ነበር በእርግጥ ዳያራ፣ ያውም ወደኋላ ስንመለስ ደውላ እባክን ላግኝህ ስትለው አሁን እኔ ስራ ላይ ነኝ ማግኘት አትችይም አሁን በጣም ቢዚ ነኝ ሲላት ፈጫልች ደግሞ ከትምህርት ቤት ስትመለሽ ማታ ስለ እኔ ትምህርት ቤት አልሄድም ጭራሽም አለ ስለነገረ መልስ የሰጠችው ማለት ነው። ደያራ ደያራ እንግድህ ይህ መልስ ሰጠው ትምህርት ቤት መሄድ አለብሽ ብሎ ነው ያላት ማለት ነው። እሷም እንግድህ ይሄ እናት ምክንያቱም እሱን ናታንን ስለምታፈቅር ወደ ናታን ጋር ትደውላለች። እኔ አልቆጣቸውን ካለች አብራህ ንገረኝ ዳያራን ስትለው ዳያራን ጋ የለችም፣ በፍጹም አልመጣችም። ተደዋውላችኋል ጠዋት ላይ ምናምን ስትለው ተደዋውለናል፣ አልተደዋወልም እያለ ሱም በድንጋጤ ነበር። ተደዋውለናል ለው ጠዋት ላይ ተደዋውለናል መሰል ስላል። እሺ አንተ ተደወልክ ታነሳለይ እኔ ስደውል እየለምና እባክህ ደውለ ይዘህሌና፣ ልጄን እባክህ ጠፍታለይ ስትለው እሺ ችግር የለውም፣ ደውዬ እየልሽ እመጣለሁ ብሎ ይመልስላታል። እሺ ብላ እሷም ቀጠቅሽ ማለት ነው። እሱም እንግዲህ ደውሎ ወደ ዳያራ ጋራ ቤኒን ማን ነው ናታን ደውሎ ሲጠይቃት ማግኘት አንቺን እፈልጋለሁ ቤት እኮ ይፈልግሻል። እቤት አልሄድም አንተን ከሆነ እንዳገኘ አንተን እኔ ያለሁበት በቃ መጥቻ አገኝሽና ወስድሻለሁ፣ ሲላት ቤት አልሄድም በፍጹም ትለዋለች። እዚህ ጊዜ እናታንም ግራ ይገባውና ምን ተፈጥሮ ነው እንደዚህ የምትለው በማለት ጥያቄ ውስጥ ነው። ከዛ እየተደዋወለ እሷን ለማግኘት እየደወለላት ነበረ ማለት ነው። እሷን አንተ ብቻን ያለሁበት ና እያለችው ነበር ማለት ነው። ወደ ቤዚና ጽ ስንገባ ደግሞ ቤዚና ጽ እንግዲህ ጓደኛዋ ህዋን ጠፍታባት ብዙ ፖሊስ ጣቢያ አመልክታለች። ቤዚ ብዙ ነገር እንትን እያለ ነው ሀሳብ ውስጥ ሆናለች። ጥያቄ ውስጥ ኖባታል። እንዴት ጠፋች ይህን ያክል ጊዜ አስቀይም ኳት እንዴ? እያለ ደግሞ ራሷን ትጠይቃለች። ግን እኮ ደግሞ መታ ቻው ብላ ተሰናብታኛለች እያለች ነበረ የሄደችበትን ግን አልነገረችኝም ብላ ለፖሊስ ማመልክታለች። ሻንጣሽ ግን ለምንድን ነው? ትላታለች ቤዚ። ቤዚህን ስትላት እንደ ሻንጣ ሮጌ ልብሶች እንደዚህም አልጠቀምባቸውም ጨመርባቸው ነው ስትላት፣ እሷም ተጠራጥራታለች። አይመስለኝም፣ እንዴት ምናምን እያለች ቤዚም ሴምንትን ትላታለች። ከዛ ስለ ናሆም ታወራታለች። ናሆም ግን እንዴት ነው ልጁን ወደ ሸዋ እንትላታለች ማለት ምን ማለት ነው ስትላት ማለት እናሆም ጋር ስታዩ በጣም ቆንጆ እና ስነ ምግባሩ ደግሞ ጥሩ ይመስላት ስትል እንደ እንዴት አይነት ልጅ መሰለሽ በጣም ጥሩ ልጅ ነው ምናምን ስታይ ማለት ወዳችሁታል? እንዴት እየሄድሽ ነው ወደሽዋል? ስትላት ምን ማለት ነው ወደሽዋል ማለት ስነ ምግባሩን አው ጥሩ ልጅ ነው በቃ በሚያደርገው ነገር በጣም መልካም ልጅ ነው ነው ያልኩሽ አለቻት። ጽም እንግዲህ እኔም እኮ እንደዛ ነው ያልኩት ብላ በቃ ዝም ነው ብላ ጸጥ ትላታለች። እንደዛ እየተባለ ነው የሚሄደው ትላታለች ማለት ነው። ያው አፍቅረሻዋለሁ ወይም ወደሻዋለሁ ለማለት እንትን ሲላት በጣም አዎ መልካም ልጅ ነው ብላ የመለሰችላት ስለ ፍቅር ስታወራ ምን ማለት ነው? ይሄ ደግሞ እኔ አላፈቀርኩም እንዴ አልወደድኩም ብላ ወሬዋ ሁሉ ጠፋባት። ቤዚም ወደዋለች ማለት ነው። ተይው ተይው በቃ ብቻት በቃ እንግዲህ ይህን ይመስል ነበረ። የመጽ ማለት ነው። ወደ እንትና ወደ ቤት ወደ ወደ ሉሊት ጋ ስንመጣ ሉሊት እንግዲህ ግቢውን እየቀረፀች ቀርጻ ነበረ። ክፍል መቶ ላይ ግቢውን ሁሉ እየቀረጸች ነበረ። መውጫ ሌላ በር አለ ወይ? እያለች እሱም ቀረጻቸውን እንግዲህ ለአፌት ለመላክ እያለች እየላከችለት ነበረ ማለት ነው። የዚህ ጊዜ እየነካካች እንትን ስትል በመሀል ቤዚና ጽሄ ይመጡባታል። ቤዚና ጽሄ ሲመጡባት እነሱ ሲዋሩ በር ዘግተውባት ነበረ ለምንድን ነው የዘጋችሁብኝ በር? በማለት ስትናገር ነበረ ሉሌት ማለት ነው እናንተ የምታዋሩትን እንዳልሰማችሁ ነው አይደል? አዎ እንዳትሰሜን ደግሞ የዘጋሁት እኔ ነኝ እኔ ስለሆንኩኝ ይህ ማወቅ ያለብሽ ስላንች አንች ልነዋራ ስለሆነ ነው እኔ ነኝ፣ ቤዚ አይደለችም ስትል፣ አውቃለሁ ቤዚዬማ ፍጹም አትዘጋብኝም፣ አንቺ ሆነሽ ነው የዘጋሹ ትላታለች። እየተጣሉ ነበር ማለት ነው ይህስ ጊዜ ስልኳም ይጠራል ማለት ነው የሎሊት እነሱም ያዩዋታል ማለት ነው እሷም እንዳታወራ ላለቃ ጋ ለማውራትም ፈልጋ ነበር ነገር ግን እነሱ አሉ አብረዋት ማለት ነው ከዛ እንዲያውም እሄድላችኋለሁ ለወጣ ነው ትላለች እኔ ሎሊት በጣም ነው ትመቸኝ ከዛ ሄዳለ ውስጥ ልጅሽን ሳድኝ በደንብ። የት ነው የምትሄጂው? እህ የእናንተ በር ከፋች ልታድርጉኝ ነው? አትተቀምጪ፣ እንትን የምለው ብላ ትነግራቸዋለች። ነገር ግን እሷ እንዳይሰማት ወደ ና ማን ነው ወደ ያፌት ጋር ለመላክ ነው። ቪዲዮውን የቀረጸችውንም ለማውራትን ነው። የዚህ ጊዜ ቤዚና እሷ ማነች ዜና ሲና ሉል የተበጣው ነው የሚያስቆኝ ማለት ነው። እዚህ ላይ ማለት ነው ፂም እንግዲህ ምን ነው ያን ሰዓት እጅሽን ሳይሆን ምላሷንም የሆኖቹ ደግሞ ምላሷንም ቆርጠው ይላኩልን እያለች ነበረ። ፂ ማለት ነው ግን ፂ በፊት እኮ ምንና አይመስልሽም። ፂ እንደምታስታውስ አታውቅም። በዚያው አስመስላለሁ ስላ ላይ ማለት ነው። ፂም እንግዲህ አይ ከበፊቱ እንግዲህ ከመርሳቴ ጋር የመጣ ይሆናላ ትላታለች ማለት ነው። የዚህ ጊዜ ሉሊትም እንግዲህ የእናንተ በር ከፋች አልሆንም በማለት ተነስታ ትሄዳለች ማለት ነው። እንግዲህ እሷም ወጥታ ትሄዳለች። ወደ ኤፍራታ ጋር ስንመጣ ኤፍራታ እንግዲህ ኤፍሮ ነብሰ ጡር ሆና ሆዷ እንትን እያለ ነው ያው ናሙና ሰጥታለች ማለት ነው። ይዝ ላይ እንግዲህ ከዛ ኤፍራታ ደስ እያላት የደስታ ፈገግታ ታሳያለች። ልጁ የናታን ነው እያለች ማለት ነው፣ በውስጧ ደስ ብሏታል። ይህዝግ ጊዜ በቃ ከስራ ሰሱ ጋር ስትመጣ አሞኛልና እኔ መለሳለሁ ብላ ነው የመጣችው። ይህዝግ ጊዜ ያፌት ይደውልላትና የኔ ንግስት ሆስፒታል ይየሽሄዳለሁ አሁን እመጣለሁ ሲላት አይ ችግር የለውም ፀሐዩን እንትን ስላሌ ነው ምንም አልሆንም፣ ደህና ነኝ ትለዋለች። አይ እያመመች ስለሆነ መሄድ አለብሽ ይላታል። እሷም በቃ አልሄድም አልኩ ደህና ነኝ አልኩ አይደል አለችው። እሺ እራት እንግዳማ ውጭ እንበላለን ሲላት እኔ ዛሬ ውጭ መውጣት አልፈልግም ትለዋለች። እሱም የዝግዜ ጊዜ እሺ በቃ እሱን እቤት ስንመጣ እንነጋገራለን፣ ስብሰባዬን ጨርሼ እመጣለሁ ይላታል። የዝግዜ ጊዜ አኬትል ይህ ያፌት ወይም ያቤላ እናት በሩን ይዛ በሩን ይዛ ስትነታ ትከፍትላት እና ታስገባታለች። ቡና ትጋብዛታለች። የዚ ጊዜ ፎቷቸውን እያየች በጣም ትደነቃለች። ያቤላ እናት ዚሷም ቡና ፍልታላት ሁሉን ነገር ከጨረሱ በኋላ ልጅ በልጅነቱ ነው። እባክሻይሽ ምንም ነገር የለሽም ስለዚህ ውለጭ ወንድ ልጅ ውጭ ውጭ ነው፣ አንቺ ደግሞ ቤት ለቤት ነው እና ውለጭ እያለች ተመክራታለች። ኤፎን ኤፎን እሺ በማለት እሺ፣ ሁሉም እንግዲህ ፈጣሪ ሲፈቅድ ነው ትላታለች። አዎ በቃ ትልና አቤላ እንግዲህ አቤላን እኮ ላይ ነው እንትን ያልኩት ስትል አቤላ ደግሞ ሁለተኛ ውሸት ዋሸ ማለት ነው። እዚህ እኮ ስራ ደውለውልኝ ነው ስራ አስጀምሮ ይነ ስራ እየሰራ ነው። እሱ ስራ ስለሚበዛበት ሌላ ስራ ሰጥቶኝ ነው ሲል እንግዲህ የሚታወቀው እያፌት እንኳን ዘመዶችን ይሄው ወንድሙን ናታንን እንደሚያሰቃየው ነው። ስለዚህ አሁንማ ጥሩ ልጅ ሆኗል። በቃ እንደዚ ለእኛ ማሰቡ ማሱን ሳላገኝ አልሄድም ብላ ነበረ። እሱ እኮ ያመሻል አንዳንዴ ያድራል ይላታል። አቤል ማለት ነው። አቤል የዚህ ጊዜ እናቱን በቃ እነሱ ናቸው። ኤፍራታን ብቻዋን ስለሆነ ይዙ ስራ ሊያሰሩኝ ነው እይላል ማለት ነው። የቤላ ውሸት ይህ ጊዜ እሷም በንዴት ውሸቱን ከምን ከምን እንደሚያመጣው አታቅምና እሷ እንግዲህ ትናደዳለች። ኤፍራታ ማለት ነው። ይህ ጊዜ በቃ ሴትዮዋም ተነስታ በቃ ትሄዳለች ማለት ነው። ይሄ ማን ነው ያ ተወጣና ኤፍዬ ዶክተሩ ይደውልላታል። ሲደውልላት ምን ስትለው በዛ ስትለው ኤፍራታ የዲኤንኤው ምርመራ ጨርሷል፣ አልቋል ስትለው ትደነግጣለች። እንግዲህ የልጁን ውጤት ለመስማት ነው ማለት ነው። እንግዲህ ዲኤንኤውን እኔ የማስበው ያኔ የናታንንና የእንትናን ወንድምነት የነሱን ነበር የወሰደችው። አሁን ግን የልጇን ዲኤንኤ ለማወቅ ነው ደም ሰጥታለች ማለት ነው። እና ይሄ ነገር እንትን እያለ ይሳል አሁን በሳት ብለው አሁን እንብለሳል ከመሸ ስለደወልኩ ይቅርታ ይላታል። ኦኬ ትላለች። ይህ ጊዜ እሺ ብላ ጨርሳ ከውጭ ያፌት ይመጣል። ያፌት ከመጣም በኋላ ምን ልሰራ ነው አንተ እንትን ያልከው ሲለው የሚቀባጠረው ከየት እንደሚያመጣው እንግዲህ የተሰጠበት የእሱ እንትን ደግሞ በጣም የሚደብር ነው ማለት ነው። ማለት የስራው ውጤት ነው። ግን እንግዲህ እዚህ ላይ የምናየው እሱ ደግሞ አይ እንደዚህ እኮ እናውጣ ብሎ ሲቆጣው፣ እንዴት እንደዚህ ታደርጊያለሽ የኔ ንግስት ይላታል። እሱ ነው ደውላልኝ፣ በቃ እሱ እኛ ጋር ተቀመጥ ለአቤል ማን ነው ለ ያፌት ነግሬዋለሁ ብላይ በዛ ነው የመጣሁት ብሎ እያወራል ማለት ነው። ከምኑ እንደሚያመጣው ማለት ነው። እሱም እንግዲህ ያፌት ይሄንን ሲል ለምን እንደስታደርግ ያለሽ የኔ ንግስት ሲል ወይ አሁንስ በዛ ብላ ውሸቷ ጭንቅላቱ ላይ ሲወጣ የእሱ ውሸት ማለት ነው። በጣም ትናደዳለች። ኤፉዬ ማለት ነው። ምክንያቱም እያስመሰለ ሁሉን ነገር እንዴት እንትን እንደሚለው የዚ ጊዜ የአፌት ስልክ ከድንገት እየተጨቃጨቁ የአክስቶ ስልክ ይጠራል። አንስቶ የእኔ ልጅ እንደዚህ እንደ አሁን እንትን ትላለህ ብዬ አላወኩም ነበረ ስለኛ ታስባለ ብዬ ስትለው ምን ማለት ነው ይሄ ደግሞ ሲል ሃይ ሁሉንም ነገር ማለት ለሱ ስራ ፈልገህ እንደዚህ ማድረግ በጣም ደስ ብሎኝ ነው ትለዋለኝ። ምንድነሱ ማሪው ግራ ገብቶት ምንድን ነው የሚቀባጠሩት ብሎ ይዘጋል ማለት ነው። ያፌት እንግዲህ ያፌትም እዚህ ለእናቱ ያለውን ነው አክስቱ የደወለችለት አቤላ ያለውን ማለት ነው። እና ግራ ገብቶ ዝማ ይላል ማለት ነው። የዚህ ጊዜ ኤፍዬም እየም ተናዳለች በዛ በዛሁን ስ ብላ ትጮኋለች ማለት ነው። እንግዲህ ይህን ያለው እዚህ ጋ እያልቃል ማለት ነው። ኤፍዬም ያለችበት ሁኔታ አሁን ውጤቱን ለማወቅ በጉጉት ላይ ነው ያለችው ማለት ነው። ዲያራም ደግሞ የአባቷን መሞት እናቷ እንደገደለችው ሰምታለች። አሁን ላይ በጣም ውጥ ያለበት ነገር ሆኗል ማለት ነው። ለማንኛውም ድራማቸው ማለት ነው እውነት ለመናገር ተራዘመን የሆነ ተጎት አስተማሪ ነው፣ ግን ደግሞ እየረዘመን የሄደው ማለት ነው እንግዲህ ይህን ይመስል ነበረ የዛሬው የኤፍራታ ማን ነው የሀረግ ድራማ ማለት ነው። በቀጣይ ክፍል ምን ይጠብቃል ወደ መቶ ሁለት የሚለውን አብረን የምናይ ይሆናል። ምክንያቱም እኔ አሁን ላይ በጣም እየረዘመ እናንትን እያለን ሄደው። በቀጣይ ክፍል እስከምንገናኝ መልካም ሆኖ፣ ላይክ፣ ሰብስክራይብ አትርሱ። ክፍል መቶ ሁለት ላይ ምን ይፈጠራል የሚለው የፍራታ ልጅ የማን ይሆናል? የፍራታን በጭንቀት ነው ያለችው። የናታን ወይስ የአፌት የሚለው ጥያቄ ውስጥ ነው። እሷ ግን በግማሽ የናታን ነው ብለን ነው የምናምነው። እሷም እንደዛው እንግዲህ ውጤቱን ስሰማ ያኔ ምን እንደሚሰማት አላቅም ማለት ነው። ለነበረን ቆይታ አመሰግናለሁ።